ኒክሌር አንተ አይመለከትም አይገባህም ነው እንጂ እሱ አይነት ተውት የሚቀበል አይነት ሰው አይደለሁም። እኔ ኒውክሊየር ለዓለም ሕዝብ ጎጂ መሆኑን ካመኑ እነዚህ ቴክኖሎጂውን ኦን ያርጉት ስምንት አገራት ማስወገድ አለባቸው። እነሱ ጋር ሲሆን ጉዳት የሌለው እኛን ጋር ሲመጣ ጉዳት እንዳለው ነው የሚነግሩን። በሁሉም ረገድ ያለውስ ነው። አንተ አይመለከትም አይገባህም ነው እንጂ አርቲፊሻል ኢንቴሊጀንስ ኢትዮጵያ አልጀመረችም፣ አፍሪካ አልጀመረችም የጀመሩ ሀገራት ናቸው የጻፉት የተናገሩት። ምኑን ጉዳቱ ጎጂ ነው አታስቡት። እነሱ ግን ሀይል ኢንቨስት እያደረጉ ነው። ያ እንዳልከው ኢንትረስትም ስላለኝ በሄድኩበት ሀገራት እነዚህን ኤሪያዎች ለማየት ጥያቄ አቀርባለሁ። ብዙዎቹ ሀገራት ያላቸውን ብቃት ለማየት እድል አግኝቻለሁ። ምን ያክል ኢንቨስት እንደሚያደርጉበት አቃለው። በዚህ ምክንያት በእንደዚህ አይነት አታላይ ቋንቋዎች ብዙም ራሴ ማቆም አልፈልግም። የሆነ ሆኖ ሳይድ ኢፌክት ይኖረዋል፣ ዲስረፕቲቭ ስለሆነ አሁን እያንዳንዷን ፖይንት ባናነሳም በሰው ልጅ የዕለት ተዕለት ኑሮ ውስጥ ብዙ ሼክ የሚያደርገው ነገር አለ። ያን ተምረን ሪስኩን ማነጅ አድርገን ውጤቱን